በስራ ጉዳይ ላይ ውጤታማ የሆነ ስራ ይሰራሉ። ለድርጅቱ ትርፋማ የሆኑ ሰዎች ናቸው። ወይም ደግሞ ድርጅቱ ትርፋማ እንዲሆን ሀሳብ በማፍለቅና ስብሰባ ላይ ጥሩ አይዲያ በማምጣት ፕላትፎርሞችን በመስራት የተለያዩ ነገሮችን በማድረግ ውጤታማ ሊያደርጉ የሚችሉ ሰዎች ሆነው ግን አይሸለሙም። ስራ አይሰጣቸውም። ወይም ገንዘብ እድገት አይሰጣቸውም። ዝም ብለው በቃ እንደዚሁ ከንቱ የሆነ ተስፋ ይዘው ቁጭ የሚሉ አሉ። አንድ ደሞዛቸውን ብቻ እየጠበቁ ጎበዝ መባልን ብቻ ይዘው እሱ ከምርጥ ሰራተኛ ነው፣ አሪፍ ታማኝ ሰራተኛችን ነው ብቻ ተብሎ የሚቀመጡ ሴትም ወንድም አሉ። ብኩን ያረጋቸዋል። አይዲያቸውን ይሸጣሉ፣ ይሰጣሉ ግን ምላሽ የለውም፣ አይሰጥ የወጡት የለፉበትን ያክል አይሰጣቸውም። ይህም አለ እኔ እኮ በቃ እዚህ ቦታ መቀመጥ አይገባኝም ነበር እኮ ስንት ስራ መስራት ነበረብኝ። ለምንድን ነው እዚህ ቦታ የተቀጠረ ቁጭ አልኩት? ለምንድን ነው እንደዚህ ተወተፍኩት? እንዲህ ስንቱ እየወጣ እኮ በአቋራጭ መንገድ ኮ እያተረፈ ነው እንዶ ቢያንስ ተፍ ተፍ ብዬ እንኳን አልሰራም እንዴ? ምናምን ብለው በቃ ያስቡታል። ግን ቁጭ ታስረዋል። ከወጣው ደግሞ ቤት ውስጥ ኢኮኖሚካ ይናጋሉ። ማየ ምን ትበላለች ባለቤት፣ ልጆቹ ምን ይሻላል ይላል። ወጥቶ መስራት እንደሚችል አይምሮውን ያውቀዋል፣ ያምነዋል። ደግሞ በጣም ክሬቲቭ የሆነ አይምሮ እንዳለው ያቃለ ታቃለች ጎበዝ ወጥቼ እኮ ነው የሆነ ቦታ ላይ ቆጣ ጋብዬ ቡና ብሸጥ ወየውን ነገር ባደርግ ትርፋማ ሆናሉ ትላለች። ግን ታስራ ተቀምጣለች። ምን ሲባል የሆነ የተበተባት ነገር አለ። ጊዜን የሚያባክን ማለት ይሄ ነው። ከንቱ የሚያደርግ ብኩን የሚያደርግ ማለት ይሄ ነው። ትውጣ ማለት አይደለም፣ አትውጣ ማለትም አይደለም። ግን የምታምኑበት በጣም ስኬታማ የምትሆኑ ከተሰማችሁ ወታችሁ አንዴ ቼክ ማድረግ ነው። አንዴ ወጥቶ መሞከር በቃ ካልተሳካ እንኳንም ሞከርኩት፣ ችግር የለው። በቃ የሚሳካ መስሎ ነበረ ሞከርኩት፣ አልሆነም፣ እመለሳለሁ። በሙያችሁ ስለምታምኑበት ትቀጠላላችሁ ድጋሚ። ይሄኛው የማይቀር ጥሩ ሙያችሁ ስለሆነ ማለት ነው። ያኛው ግን ምናልባትም በሕይወታችን ላይ አንድ ስቴፕ ከፍ የምትሉበት ከሆነ እዚህ ጋር ቆልፎ የያዛችሁ የቤተሰብ ዛር ሊሆን ይችላል፣ ወይም ደግሞ መተት ሊሆን ይችላል ወይ እናንተ ውስጥ ያለው ይሄ ሚጫጫናችሁ ዝም ብሎ ዱካክ የለቀቀባችሁ እንዲያልፍላችሁ የማይፈልግ ስውንቁን ወይም ስግብግብ የሆነ የቡዳ መንፈስም ሊኖር ይችላል። የእናንተን ማደግ የማይፈልግ የእናንተን ገንዘብ ማግኘት ሞላ ስትል ኪሳችሁ ነው እንዲ ቆስት የምንላርግበት ገና ገና ገንዘቡ ሲመጣን ነው ማቀድ የምትጀምሩት ያንን ብር ማየት አይፈልግም። ብሩ በሌለ ሰዓት ብዙ እቅድ ሊኖራችሁ ይችላል። ብሩ ሲመጣ ግን ያ እቅድ ትረሱትና ሌላ ቆይ፣ ሌላ ነገር ምን ላርግበት ትላላችሁ። ይሄ ነው የኛ ያበሾች ትልቁ ችግራችን። ቀድመን አቅደን ጨርሰን ብሩ ሲመጣ እቅዳችን ላይ አናስቀምጥም። ቡዳ መንፈስ ብዙ ጊዜ እጃችን ላይ ያለውን ብትን የሚያደርገው ቀድሞ ይበለዋል፣ አስራት ስለማናወጣበት ለነዳያን ምጽዋት ስለማንሰጥ መባ ስለማን መባ፣ ማለት ስጦታ ለቤተ ክርስቲያን እንትን አዋጡ። ይሄ ነገር ይሰራ ሲባል እኔ እቺ ነገር ይችላል፣ ለስ እቺ ነገር ላድርግ፣ እኔም ላዋጣ ያቀበኝ አክል መቶ ብር ከአስራት ውጪ፣ ቱ ለእንትን አዋጡ ሲባል መቶ ብር ወይም አንድ ሺህ ብር መስጠት መባ ይባላል። ግዴታ እቃውን ነው አምጣ አይደለም፣ እንዲህ እንዲህ አይነት በጎ ነገሮች ላይ መሳተፍ፣ ከዛ ገንዘቡ ይበረክታል። የበጎ ነገር ጠላት ስለሚሸሽ፣ ከበጎ ነገራቹ ላይ ስለሚሸሽ አይነካውም። ስለዚህ ነው አስራት አውጡ ቤተክርስቲያን የምትለው ለጥቅሟ ብቻ ሳይሆን ለእናንተም ጥቅም ጭምር ሲባል ነው ደግሞ ግዴታችን ነው እግዚአብሔር እኮ ለዚህ ነው ስግብግብ መንፈስ እንዳለ ስለሚያውቅ ሌባ ብኩን መንፈስ እንዳለ ስለሚያውቅ አስራት አውጡ አለ ብኩን ሆኖ ሰው ራሱ ብኩን ሆኖ የአስር ሺህ ብር ደሞዝተኛ የሀያ ሺህ ብር ደሞዝተኛ ሁለት ሺህ ብር የእግዚአብሔር ነው ሲባል ብዙ ነው እኮ እኔ ሁለት ሺህ ብር አይ ዝም ብዬ ለነዳያን ብሰጥ ይሻለኛል ብሎ መቶ ብር ሰጥቶ ይጨርሰዋል በቃ ግን አስራ ስምንት ሺህ ብሩ አንደኛ 18 ሽብሩ የኔ ነው እንጂ ሁለት ሽብር በሰጥም እኮ 18 ሽብር አለኝ እሱን ቦታ ቦታ ማስያዝ ይሻለኛል አይልም። ሁለት ሽብር ከ20 ሽብር ላይ ሁለት ሽብር አስራት ነው ብሎ ጭንቅ ይለውና ሳይሰጥም ደልላንም ሳይሰጥ ዝም ብሎ ይረሳውና ያልፋል። አይደል አይደለም፣ 18 ሽብሩ አይደለም፣ 20 ሽብሩ ከዛም በላይ ጊፍት እንኳን ቲፕ ተሰቶትም እንኳን ብሩ ደውራ አያደርስም። በረከት የሌለው ለምን እንደሆነ ከሀሳባችን ነው የሚጀምረው ማለት ነው። እንደዛም እንኳን ብኩን ሆነን እኮ ነው እምላችሁ፣ አስራት አናወጣም። ስግብግብ ሆነን እንኳን ቢሆን እሺ ማለት አረ፣ ይሄ እኮ ብር እኮ ቤቱስ እኮ ብዙ ነገር ይሸፍናል እንዴ! ሁለት ሺህ ብር እኮ እንዴ! እግዚአብሔር፣ እንግዲህ አንተ ታውቃለህ፣ ሁለት ሺህ ብሩንማ ብዙ ነገር ይሸፍንበታል ብትሉ፣ እንዴ ትንሽ ለቤቱ አስባ ነው ብሎ እግዚአብሔር ይታገሳል። ብኩን ሆነንም እንኳን ለተራ ነገር ለመጠጥና ለተላ ነገር እንኳን እያባከልን አስራት አናወጣም። እዚህ ጋር ለአንድ ጃምቦ ወይም ለቢራ ለድራፍት የሚገራርም ሳንቲም እያወጡ ይሄኔ ሆቴሉ በር ላይ መጥተው ስለ ማርያም ሲላቸው ጊዜ ስጥል ይላሉ። እዚህ ጋር ስንት ጠርሙስ ተደርድሯል እኮ። ያ ማለት ብኩን መንፈስ እዚህ ጋር እያበከነ ነው፣ እዛ ጋርም ደግሞ እያባከነ ነው። ለምን ለነዳን ሰተን እንኳን እንዳንባረክ ብኩን እያደረገን ነው ማለት ነው። በረከተ ቢስ እያረገን ነው።